አሰላሙ አሌይኩም ረህመቱላሂ በረካቱ ድና፣ የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንዴት አላችሁ? ደህና ናቸው። እኛ ደህና አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልን። ሰብስክራይብ፣ ላይክ፣ ሼር የምታደርጉን ሁሉ ቤተሰቦቻችን ከልብ ከልብ እናመሰግናለን። እንወዳችኋለን እና እናከብራችኋለን። ከዲላውድ አድርግልን፣ ፈጣሪ ያክብርልን። የምትፈልጉትን ማዘዝ ትችላላችሁ። ያው እኛ ታዛዥ ታዛዥ ነን ማለት ነው። ለመዳም ቅማች በተለይ አገር ላይ ያለ ያለው ይበል፣ ማንም የሚሰማ የለ። አልሓምድላህ ረብላአለን እና ለኩሉ ያህል አንድ ሰው ደግሞ የሚወደውን እና የሚፈቅደውን ይፈትናል ማለት ነው። ግን አልሓምድላ ረብላዓለን ብለን ነው የምናልፈው ማለት ነው። እንግዲህ አብዛኞቻችሁ ጥያቄ ማዘር ማዘር ማዘር የት ሄደች አብራችሁ ቪዲዮ ስሩ ምናምን ብላችሁ የነበረ ኮሜንት እንትን በውስጥም ማለት ነው። ማዘር ትታኝ ሄዳለች ማለት ዛሬ ስለ ግል ሕይወቴ ነው ትንሽ ላወራችሁ የመጣሁት ማለት ነው። ማሚ የለም ብቻዬን ነኝ። ሰልማንም የለም። ሰልማን በጣም ረባሽ ነው ብታዩ፣ በጣም በጣም ማለት ነው ቪዲዮ ሊያሰራ እንዲህ ፈቃደኛ አይደለም። በጣም ረባሽ ነው እና አሁን እሱ ወደ መንደር አባረሬ ነው ማለት ነው። ወደ ሰፈር ይጫወታል ከልጆች ጋር ጧት ሄደር ስድስት ሰዓት ላይ ይመጣል መሳ ሰዓት ከእህቴ ጋር ማለት ነው። አልሐምዱላ ደርሶልኛል ልጄም ምሳ ሰዓት ይበላላ ምን ልና ይጫወትና ትንሽተኛና ደግሞ እረፍት ያደርግና ተመልሶ ይሄዳል ማለት ነው። አልሐምዱሊላህ ረብል ዓለሚን። ዋናው ነገር ወላሂ ከአላህ ተስፋ ለመቁረጥ ነው። አላህ መቼ የሚወደበን ሰው ነው የምፈትነው ብያቸዋለሁኝ። አልሐምዱሊላህ ልጆቼ ደርሰውልኛል። ትንሹም ደረሰልኝ። አልሐምዱሊላህ ረብል ዓለሚን እና ያው እንግዲህ ስለማዘር ማለት ነው ምሆና ነው ምናምን ብዙ ብዙ ጊዜ መንደሮሬ እናቴ ትሰማለች። እንደዚህ ቪዲዮ ስንሰራራ እናቷን መነገጃ አደረገቻት፣ እናቷን መለመኛ የዩቱብ መለመኛ አደረገቻት ነው የተባለው ማለት ነው። ከዛን ወዲህ ቪዲዮ መስራት አልፈለገች ፈቃደኛ አይደለችም። እኔ በፊትም ቢሆን ያው አንዳንድ ጊዜ ደስ ሲላት ነው እንጂ አላስገድዳትም እና ደስ ሲላት እናቴ እንደዚ እንደዚህ እኮ ዩቱብ እኮ እንደዚህ ገንዘብ ይሰከፍለናል ምናምን ምናምን ስላስሰባብካት ነበር የምትገባው በኋላ ግን እናቷ መለመኛ ያደረገቻት ምናምን ነገር ሲባል ያለውንም ሰው አውቀዋለሁኝ። ይሄ የምቀኝነት ነው እንጂ እውነት እኔ ባገኝ የምቀኝነት ነው ይሄ ማለት ነው እንጂ እውነት ይሄ ቤተሰባዊነት አይደለም። ቤተሰባዊነት ስብእና ያለው ሰው መቶ ቤቴ ወይንም ደግሞ በስልኬ አይ፣ ፋጥማ ይሄ ይሄ ነገር እኮ አግባብ አይደለም። ይሄ ነገር የሰራሽው ስራ ስተት ነው። ለምንድነው ነው እንደዚህ የምታደርጊው? እናትሽን ካሜራ ላይ አታውጫቸው ምናምን የሚባል ምክር እኮ ቢለገስልኝ ችግር የለውም ግን አብዛኛውን ጊዜ በቃ የምሰማው የጎን ወሬ ሹክሹክታ ምናምን ነው እና እናቴ እናቷን መለመኝ አደረገቻት ስትባል ከዛ ወደ በቃ ብዙም ደስተኛ አይደለችም ቪዲዮ ላይ ማለት ነው እንጂ ስለሌላው ጉዳይ አብረን የመኖር ህይወት የለንም። ሁለት ዓመት ያው ሶስት ዓመት ጥቅምት ብንደርስ ሶስት ዓመታችን ነው። ሶስት ዓመቴ ማለት ነው ከአረብ ሀገር ከመጣሁኝ፣ ሶስት ዓመት አብረን ያው፣ ለሶስት ዓመት ትንሽ ወራት ነው የቀሩት አብረን ተቀምጠናል። አሁን ግን ብዙም ያው አማች ጋር አልቀመጥም። ታውቃላችሁ፣ የድሮ ሰዎች የድሮ ሰው አርበኛ ይባላል አይደል እና የድሮ ሰው በጣም ኃይለኛ ናቸው። እኔ ግን እናቴ ለእናቴ ብዬ ነው ከአረብ አገር ተሰድ ወደ አገሬ የገባሁት። አልሐምዱሊላህ ረብልዓለሚን፣ አገሬን ብገባ አልተጎዳሁም። ምረጥብ ያለሁ ልጆን ወርጅ ያለሁ አልሐምዱሊላህ። ግን እኔ እናቴን ህይወቷ እስካለ ድረስ እኔም ህይወቴ እስካለ ድረስ እንለያያለን ብዬ በፍጹም አላሰብኩም። እዚህም ደግሞ አለንበት እዚህ አለሁበት ሀገር ማለት ልረጋጋ የቻልኩት በእናቴ ነው እንጂ እኔ ሌላ ቦታ ነበር ደሴ ነበር ለመኖር ፍላጎቴ ግን እዚህ ልረጋጋ እና ቤቴ ላስተካክል የቻልኩት እናቴ ቢስትለኝ ነው። እናቴ ከቤተሰቦች ርቄ ከልጅ ርቄ፣ አንድ ልጅ እህቴ አንድ እናት ያለችው ከኔ ሌላ አንድ እናት ማለት ነው ሁለት ነን እና እኔ ጋ ንሄድ ስላት ልጀንትችም አልሄድም የፈለገ የሆናል እንጃለች። አይ እኔማ በቃ እንዳባቴ ደግሞ ሞታልሻለኝ ብሰማ ምን ልሆን ነው? መልሼ ደግሞ ሁልጊዜ ሞቶልሻል መርዶ ለእኔ ከበደኝ እና እናቴ በሕይወት እስካለች ድረስ ማችና ነዋሪውን አንደላህ ነው የሚያውቀውና፣ እናቴ በሕይወት እስካለች ድረስ አጠገቧ ነው የምሆነው ምንም ባይደላኝም ቢደላኝም ብዬ እዚሁ ባለንበት አካባቢ ቤቴን አስተካከልኩ። አልሐምድሊላህ ረቢል ዓለሚን እየኖርኩ ነው፣ እንደ ማንኛውም ሰው ማለት ነው። እሷ ግን ያው እንደዚህ የቱን መነገጃ ያደረገቻት እንደዚህ ያደረገቻት ምናምን የሆነ ወጣ ውረድ ወሬ ምናምን ትሰማለች ከውጭ ማለት ነው። እና ያው በሰው ወሬ ይሁን እንግዲህ አላሁ አለም ከአማሽ ጋ አልቀመጥም ብላ ሰበቡ ማለት ነው እንግዲህ ሰበቡ ከአማሽ ጋር አልቀመጥም ና ያለች ማለት ነው። ሄደች አልሐምዱላ ለኩል ያህል እኔ ባለችበት ሰላማዊ ይብዛልኝ ደህና ትሁን እንጂ ለእኔ ምንም ማለት አይደለም። አልሐምዱላ ልጅም ደርሶልኛ ለህቴም በቅርብ ና ተህቴም ጋር ይውላል እሷን በቅርብ ነው ያለችው ማለት ነው ብዙም አንራራቅም እንግዲህ ያው፣ እኔ ትንሽ ውስጤን ያመመኝ ያመመኝና የተጎዳሁት ነገር ውስጤ ሁልጊዜ የሚያው ስለስለኝ ነገር፣ ትልቅ ሰው ሲሆኑ ከጎናቸው አንድ ነገር ሰው ያስፈልጋል፣ እና ከጎኗ መራቅ አልፈልግም። ሌሊት ትንቢላት ውሃ አቀብላለሁ፣ ቢያማት ሕክምና ወስዳለሁ። በቃ ከአላህ በታይ ሰበቡን አደርስላታለሁኝ እና አይ እኔ ብቻዬን ነው፣ በቃ እስከ ዛሬ ድረስ ትዳር ይዤ ኖሬ አሁን ዛሬ ብቻዬን ነው መሆኑ እንጂ ከእናንተ ጋር አልሆንም። ስወድቅ ቁልወድቅ ስወድቅ ልውደቅ እዛን ሰዓት አንስታችሁ ቅበሩኝ፣ ወይ አምጣታችሁ ቤታችሁ አስታማችሁ ቅበሩኝ እንጂ ከአሁኑ ልጅ ጋር አልሆንም ብላ ያው ሄደች ማለት ነው። እኔ ባላሰብኩት ማለትም እናቴን ስሬ ይዛለሁ እናቴ እስካለ ድረስ የፈለገችውን አብልቼ የፈለገችውን አልብሼ የፈለገችውን አስደስቼ እኖራለሁ እንጂ አልኩት፣ እንደዚህም ሆና ትሄዳለች አላልኩም። ግን አልሐምዱልላ አለኩልህ ያህል ችግር የለም። ዋናው ነገር ደህና ትሆንልኝ ባለችበት ማለት ነው እኔ እኔም ከጎኗ ምንም ያው ከቤት ወጥታ ብትሄድም ብዙም የተራረቅን አደለንም። እዚሁ የተወሰነ እዚሁ ጎረቤት ነን ማለት ነው እና ያው እንግዲህ ደግሞ ከአረብ ሀገር ስትመጡ ማለት ነው ያው እንግዲህ ፈጡማያ ብዙውን ዩቱብ ላይ ሚዲያ ላይ አታወጪ ምናምን ትሉኛላች ብዙዎቻችሁ። እና ሚዲያ ላይ ባወጣውም ባላወጣውም ይሄ ቤተሰባዊነት ነው። እናንተም ማለት የእኔ ስሜት የሚገባችሁ የእኔ ስሜት የምትረዱ ለእናንተም ነገ ጠዋት የሚያጋጥማችሁ ነገር ነው የምናወራው እንጂ ሌላ ነገር ምንም አዲስ ነገር የለም። እና ከአረብ ሀገር ስትመጡ በቃ እንደዛዛ ሁናችሁ ብዙ ተሰሚነት የነበራችሁ እዚህ ስትመጡ እንደዚ አይደለም። ቤተሰብ የሚጠብቃቸው ማለት ነው። እንደውም እዚህ ሁናችሁ ስታወሩ ጮኸችብኝ ስት የሆነ ነገር የምትናገሩ ከሆነ ቅንጭላቷ ነቅሏል እኮ፣ ቅንጭላቷ ኮ ኤክስፓርድ ሆኗል። እሷ ኮ እንደዚህ ሁናለች። እሷ እኮ እንደዚህ ናት እሷ እኮ ቅንጭላቷ የተመታ ነው። እሷ እኮ እንደዚህ ነው ነው እንጂ የምትባሉት። ወላሂ ኖር ማናት ማንም አይላችሁ ማንም ማለት ነው። እንደው የወለደቻችሁ እናታችሁ እንኳን ራሱ ልጅ ጤነኛናት ናት በጤናዋ ነው የመጣችልኝ። አልሐምዱሊላህ አትላችሁም። ምንድ ነው የምትባሉት? አረብ ሀገር ሄደው ነቅለው ነው የመጡት። ቡለናቸው ተፈቶ ነው የመጣው። ጨዋታቸው ምን ትስያቸው ነው የምትባሉት? ሱብሃነላህ ወላሂ የስማችን ብዛት እንዴ ባለፈው አባቱን ግደለ ቢባል አረብ ሀገር ሄዶ የመጣ ነው እንዴ? ያማ ሊሆን ይችላል። እሱ ግን ነቶ ገበሬ ነው። አረብ ሀገር ሄዶ የመጣ አይደለም። እንደዚህ ደግሞ እንደዚሁ እናቷን ገደለ ምናምን ተባለ። ወደ ሌላ ቦታ እንደዚህ ገንዘቧን ጥፍት አድርገባት ጠብቃት ስትመጣ ማለት ነው ባዶ ናት። ከዛ እናቷን ገደላ የተባለ ስብሀና አላህ። ገንዘብ ግን ይገኛል፣ እናት አትገኝም። ያምን ተባለ። ከአረብ ሀገር ስለመጣሽ ነው ተባለ እና ከአረብ ሀገር የመጣን ብዙዎቻችን እህቶች፣ ወንዱም ቢሆን ማለት ነው ምንባለው አይ ጥርስ ከሆነ እኮ የነቀለ ነው። ጥርስ ከሆነ እኮ ጠብ ይፈልጋል። ጥርስ ከሆነ እኮ ግድያ ይፈልጋል። ጩኸታቸው ምናች አረ የማይወጣለን ስም የለም። ስብሃንላ እኔ መቼም እንደው ወላሂ እንጃ ብቻ አልሐምዱልላህ። ግን ይሄን ሁሉ ሰምታችሁ የምትችሉበት ቤት ሲኖራችሁ ነው። ወላሂ ነው ምላችሁ ይሄን ሁሉ እየሰማችሁ በቤታችሁ ሁናችሁ በቃ ምን አገባቸው የምትሉበት የራሳችሁ ቤት ሲኖር ነው። እና ቤት ለማግኘት ደግሞ ቤት ለማግኘት ደግሞ መጣር አለባችሁ። እኔ ወላሂ ልንገራችሁ ምሳሌ፣ አሁን ከቤተሰብ ስር ሄዳችኋላችሁ። ከቤተሰብ ስር ውጭ ሀገር ትሄዳላችሁ ሰርታችሁ አራት አመት እንሰራችሁ አምስት ዓመት እንሰራችሁ ሶስት አመት እንሰራችሁ ሁለት አመት እንሰራችሁ ያን እንደ ፍላጎታችሁ ሰርታችሁ ተመለሳላችሁ። ስትመለሱ ቤተሰብ ጋር ስትሆኑ ወላሂ አያስቀምጧችሁም። እኔ የምነግራችሁ ነገር ግጹን ማለት ነው፣ ግጹን እኔ የማየውና የሚደርሰኝም ነገር ልንገራችሁ። እንደዛ ከቤተሰብ ስር እየወደዷችሁ ምን እያላችሁ አርጋችሁ እስካሁን ድረስ ደርሳችሁ ኋላ ደም መታችሁ፣ ግን ዛ አረብ ሀገር ኖራችሁ ተመልሳችሁ መታችሁ እነሱ ቤት ስትቀመጡ ጦርነት ነው፣ ጦርነት በቃ። ከወር በላይ ከወር በላይ ወላሂ አውሬ ነው የሚያደርጓችሁ፣ አውሬ። ምንም ባትናገሩ ምንም ባትሉ እናቴ፣ አባቴ፣ እህቴ እያላችሁ ብትኖሩ እንኳ ራሱ እንደ አውሬ ነው የሚያደርጓችሁ። በቃ እንደነገርኳችሁ ቅንጭላታችሁ እንደነቀል እንደብድ ነው የሚያደርጓችሁ። ለምንድን ነው የምትሉኝ? የለመዱት እነሱ ወላሂ እኔ ቤተሰብን በክፉ ማንሳት ሳይሆን እነሱ የለመዱ በሁላችሁም ላይ የሚደርስ ነገር ነው የምነግራችሁ። ስትመለስ የሚያጋጥማችሁ ማለት ነው። የለመዱት እናንተ በየወሩ እየላካችሁ በሁለት ወሩ እየላካችሁ እንደፈለጉ መመንዘር ስለሆነ አንን ብር የፈለጉት እናንተ መታችሁ። ግን እነሱ ጋር ተቀምጣችሁ የራሳችሁን እየበላችሁ እየጠጣችሁ ለምትኖሩት እንኳን ራሱ አይወዷችሁም፣ አይወዷችሁም ወላሂ ነው። ምላችሁ ነብስ ወቁ። ታዊ የመዳም ቅመሞች ወላ ነብስ ወቁ። ምንድነው የሚያስፈልጋችሁ? ቤት ያስፈልጋችኋል። ቤት ለእናቴ የሚያክል አባቴ የሚያክል ለእናት ለከል ለዘመድ የሚያክል እያላችሁ መንዝራችሁ መንዝራችሁ ወላ ስትመጡ ማረፊያችሁ መልሶ አረብ ሀገር ነው የሚሆነው። ግን እናንተ ዘሆናችሁ ምንድን ነው ማለት ያለባችሁ መቶ ሺ ትልኩ እንደሆነ መቶ ሺ ትልኩ እንደሆነ አስር ሺ ለቤተሰብ፣ ዘጠና ሺ ለራሳችሁ። ማሬ እናቴ ይህን ቦታ ግዙልኝ፣ አባቴ ይህን ቦታ ግዙልኝ። ቶሎ ትዳርም ካላችሁ ደግሞ የትዳር ጓደኛችሁን ማሬ ባለቤቴ ይሄን ይሄን ገስተ ተጠብቀ ይህን አድርግ፣ ቤትህን ስራ አስተካክል፣ ይህን አድርግ። እናንተናችሁ ናችሁ መምራት ያለባችሁ እናንተ ናችሁ መገፋፋት ያለባችሁ። የትዳር ዳር ጓደኛችሁ እንደዛ ማርግላችሁ ከሆነ ደግሞ ራሳችሁ ማድረግ አለባችሁ። ራሳችሁ በቃ መጣ ብላችሁ ቤታችሁን ቦታችሁን ቶሎ እዛው ናችሁ ግን ብሰሩት ብሰሩት ብሰሩት ዝም ቤተሰብ አላስተካከለላችሁም። የእናንተ ህይወት ምስቅልቅሉ እንዲወጣ ነው የሚኖረው። እና ደግሞ ለቤተሰብ እዚህ በእናንተ ብር ብቻ ለማደር አይደለም ያሉት ማለት ነው። ራሳቸው ሰርተው ጥረው ግረው ይኖራሉ። እናንተ አረብ ሀገር ሄዳችሁት እኮ ለራሳቸው ህይወት ለመቀየር ነው እንጂ ቤተሰብ የሚጠይቃል እንትን ሀቃቸውን ማድረስ አለብን። ልብስ ጎሏቸው እንደሆነ ቀለብ ጎሏቸው እንደሆነ መሸፈን አለብን። ግን ሙሉ በሙሉ እንኩ እንኩ እንኩ እንኩ ታላችሁ ስትመጡ አይ ልጄ እኮ ያንን ሁላ ብር አጥፍቼባታለሁኝ። እስኪ አሁን ትምጣና መታለች። እኔ ጋር ትቀመጥ ላስደሳት። እስኪ ልጄን እስኪ ልጄን እንደዚህ ላርጋት። ማንም አይላችሁም። ከዛ መታችሁ ምንድነው የሚያገጥማችሁ? ብስጭት ነው የሚያገጥማችሁ። ግን እናንተ ማድረግ ያለባችሁ ነገር ቤታችሁን ያዙ፣ ቤታችሁን ያዙ። ወላሂ ኩንትራትም ሆናችሁም አልሆናችሁም ቤታችሁን ቅድሚያ ያዙ። ከያዛችሁ ቤታችሁን ከሰራችሁ አላህ የከፈታትን ጉሮሮ ጦም አያሳድራትም። ትስራላችሁ ወላሂ በማንኛውም ነገር ትሰራላችሁ። ሻይ ቤት ብትከፍቱ የሆነ ልብስ ቤት ብትከፍቱ ፍራሽ ቤት ብትከፍቱ። አሁን አብዛኞቻችሁ ተረባ ገርምተው ዝድም ክርክርክርክር ያሉ በቃ ምን እንስራ ብር ታቅፈው እስከ ሰማንያ ሺ ማ እስከ ስምንት መቶ ሺ እስከ ሰባት መቶ ሺ ታቅፈው ምን እንስራ እንዴት ነው አመት የሚቀመጡ አሉ፣ ሁለት አመት የሚቀመጡ አሉ፣ ያንን ብር ይዘው ማለት ነው። ግን ከስር ከስር ደግሞ ያንን ብር አናት አናቱን እያሉ የሚጨርሱም አሉ። እንደዚያ ከማድረግ ያን ያክል ብር ካላችሁ ቶሎ ከተማ ላይ ቆንጆ ከተማ ላይ ንግድ ያለበት ቦታ ላይ ተይዙ እና ፍራሽ ቤት ፍራሽ ቤት በደንብ ነው የሚያጓጣው። ፍራሽ ቤት የትራሱ ፍራሹ ምናምኑን ብትይዙት እንደገና ደግሞ የሆነ ሻይ ቤት ብትከፍቱ ሰራተኛችሁን ቀጠር ቀጠር አድርጋችሁ ብትይዙ፣ ስንት ነገር አለ። ስንት የሚያዝ እኮ አለ የሆነ ሸቀጣ ሸቀጣሸቀጥ አከፋፋይ ቤት ብትከፍቱ ተጠነከራችሁ ብሩን ተሰርተሰርታ አላጠፋችሁት እማይቀየር የለም እኛ አረብ ሀገር ሄደን ከኛ በላይ ይሆናሉ ከኛ በላይ የምነግራችሁ ነገር ማለት ነው እኔ አረብ ሀገር 11 ዓመት ቆይቼ ስመጣ በ11 ዓመት ውስጥ እዚህ እኔ ፅድት ፅድት ያለ ቤት እንኳን ሁለት ቤት ሳሊዝ ሶስት ቤት ሰርቶ ይጠብቀኛል አራት ቤት ሰርቶ ይጠብቀኛል ለምን ሀገራቸው ላይ ጠንክረው እየሰሩ ማለት ነው አረብ ሀገር ስለተሰደዱ ብቻ አይደለም። እና ቦታ ገዝታችሁ ብታስቀምጡት ያ ቦታ ደግሞ ትርፋማ ነው የሚያደርጋችሁ። ትርፋማ ህጋዊ የሚሆን ህገወጥም ይሆን ትርፋማ ያደርጋችኋል። እና እንደዚ እንደዚ ካደርጋችሁ እናንተ የማትቀየሩበት ምንም ምክንያት የለም። ብር አታስቀምጡ፣ ብር ምንም አይሰራም ለእናንተ ማለት ነው የሚረዳችሁ። ቶሎ ቦታ ግዙ፣ የሆነ ቢዝነስ ክፈቱ። በቀእናንተ መጠንከር አለባችሁ። ከአረብ ሀገር መታችሁ ቶሎ መቀላጠፍ አረብ ሀገር እኮ ስንት ለእንለፋ እንደክም ስንት ስራ እንሰራ ነበር አደል? አገራችን ላይ መተን ግን በሀገራችን አየር እዬ እያገኘን እንደፈለግን ሀገራችን ህዝብ ጋር እያወራን ቤታችን ፈርቻችን እያልን እየበላን እየጠጣን ብንሰራ ምንድን ነው ምን ሆነው መስራት አለብን። ስራ አትናቁ። እኔ አሁን የወረዳ ወርዳ ደግሞ ይሄንን ይሉኛል ስሰራ ባልትና ስሰራ ረዳ የወረዳ ወረዳ ረ አላህን ማመን ምናምን ነገር ይሉኛል ሙስሊሞቹ ማለት ነው። አዎ አላህን አምናለሁ ይጨምርልኝ አላ ስሩ፣ ጨምርላችኋለሁ ነው እንጂ ቁጭ ብላችሁ ጎዳና ላይ እኔ እሰጣችኋለሁ አላለም አይደል። እና ብዙዎቹ ልፈጭቁብኛል ስሰራ፣ ምንድነው ይሄ ስራ አስጠላ፣ ለምንድነው ይሉኛል። እኔ ግን ስራ አልንቅም። ለምን የአረብ አገር ሰገራ ሳጥብ ነበር። እንኳን አገር የላይ ሽሮና በርበሬ አዘጋጅቼ ለጓደኞችም አካባበል ማለት ነው። ሌላም ነገር እሰራለሁ። ሌላ ነገር ብትሰሩት ከማንም አታንሱም። ልንገራችሁ ከማንም ካልሰራችሁ ግን ጎረቤቶቻችሁ ሲለብሱ ሲያጌጡ፣ ሌሎቹ ልጆች ታርዶላቸው ስጋ ሲበሉ፣ እናንተ ልጆች ስጋ ሲያጡ ሲያለቅሱባችሁ ብዙ ስሜት ይሰማችኋል። ምን ነው ባልመጣሁ፣ ምን ነው ባልወለድኩ፣ ምን ነው ሀገሬ ላይ ባልኖርኩ ትላላችሁ ታልሰራችሁ። ከሰራችሁ ግን ከነዛ ከሌሎቹ በላይ ሆናችሁ ነው የምትኖሩት። ከሰው ፊት አጌጣችሁ፣ ከሰው ፊት በልታችሁ ጠጥታችሁ፣ ለቸገረው ረድታችሁ በቃ በጣም ደስ የሚል ህይወት ትኖራላችሁ፣ ከሰራችሁ ማለት ነው። እና እጃችሁን አለስልሳችሁ ክሬማችሁን እየተቀባባችሁ ምናምን ነገር እንደ በቃሪ ማይስራጣኛርኒ አለሃለኝ እስጋብሔር እኔ አልሰራም እኔ እያላችሁ ደግሞ ቁጭ እላችሁ የምትኖሩ ከሆነ ቁጭ ነው የምትሉት። ልጅ ብትወልዱ ማሳደጊያው ራሱ ሲጨንቃችሁ፣ በቃ እንዴት ነው ህይወት የምንኖረው ብላችሁ ስታው ስለስሉ ነው የምትኖሩት ግን መስራት አለባችሁ፣ መቀላጠፍ አለባችሁ። አረብ ሀገር፣ ብቻ ነው እንደ ስራ ወላሂ። አሁን አረብ ሀገር እንደ በቃ እንኳን እዛ አረብ ሀገር ደርሰን አይደለም እዚህ እንኳን ራሱ ተጋምቷል። እዛ ሜግሬሽን ላይ ማለት ነው፣ ሜግሬሽን ላይ በጣም ሴቱ ወንዱ ቀውጢ ነው አሉ ይፈለው። ቀውጢ ማለት ነው ህዝቡ ብዛቱ እና እንደዛ። የሆነ አረብ ሀገር ከምንሰደድ አራተኛ አምስተኛው ስድስተኛ ከምንሰደድ በዛ ላይ ደግሞ ሞታለን የሆነ ቤተሰብ ሞቶባቸው ስታገኙ እሳቱ እስከ መቼ ነው? እስከ መቼ ነው? በቃ እኔ በራሴ አሁን የአባቴ ሞት ሁልጊዜ አንሰለስለኛል። ሁልጊዜ አባታችን እንደዚህ ሆኖ ነበር አባታችን ሞቶብን ሲሉኝ የኔም አባት እንዳዲስ እንደሞተ ነው የሚሰማኝ። ለምን ስላልቀበርኩት፣ አፈር ስላላለበስኩት ማለት ነው። እና ይሄ ሞት እያለ እስከ መቼ ነው የምንሰደደው? በእኛም ላይ ሞታለ፣ በቤተሰብ ላይ ሞታለ። እኛ የአላህ ፍጡር ነን እና ብርጭቆ ነን፣ እንሰበራለን። ስለዚህ ህይወታችንን ማጣፈጥ ያለብን እራሳችንን። ኢንሻላህ ደግሞ ቀጣይ ቪዲዮ እሰራላችኋለሁ ማለት ነው። ብዙ ጥያቄዎች አሉ። አንዳንድ እህቶቼ አረብ ሀገር አሁን ኢቃማ ማውጡ ተባለ፣ ጠፍተን የምንሰራ ሰዎች እና እንዴት ነው ምን ይታይሻል ምናምን ነገር የውስጥ ጥያቄ ብዙዎች አሉ። እነሱን ደግሞ ዘርዝር አድርጌ ኢንሻላህ ቪዲዮ እሰራላችኋለሁ ማለት ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። አልሓምዱሊላህ ለኩሊ ሓል። እንወዳችኋለን እናከብራችኋለን። ከኛ በላይ ደግሞ ላ ሆድድ ይዳረግልን። ሰላማችሁ